እዝነትህን እፈልጋለሁ። አላሁመ ኢኒ ዘለምቱ ነፍሲ ዙልመን ከሲራ በዚህ ረመዳን አላህ ስብሐነሁ ወተዓላ ጭንቀታችን እንዲያስወግድልን ኸይር ኸይሩን ነገር እንዲገጥመን የምንፈልግ ሰዎች ካለን ዋነኛና በመጀመሪያ ደረጃ ልናደርጉ የሚገባ ነገር ወደሱ መመለስ ነው። አላህን ስብሐነሁ ወተዓላ ይቅርታ ጠይቀ ነው ወደሱ መመለስ ይጠበቅብናል። ከነ ወንጀላችን ይሄንን ረመዳን መቀበል አይጠበቅብን። አላህን ስብሐነሁ ወተዓላ ወንጀል ሰርተናል ይቀርበልን ብለን ወደ እሱ መመለስ አለብን። ወንጀልም አይሰራ የለም ግን አላህ ስብሀኑ ተዓላ ወደ እሱ የሚመለሱትን ሰዎች ይወዳል። ስለዚህ አላህ ስብሀኑ ተዓላ የጠየቅነውን እንዲሰጠን የምንፈልግ ከሆነ ጭንቀታችንን እንዲያስወግድልን የምንፈልግ ከሆነ በመጀመሪያ ወንጀላችንን ይቅር እንዲለም መጠየቅ ይጠበቅብናል። እያንዳንዷን ወንጀል ደግሞ የሚያስተካ ያን ወንጀል የሚያካክስ መልካም ስራ ላይ በቃ መውደቃችን አይቀርም ሰዎች ስለሆን ማቶነጁሉ ቢሆን ኑሮ እናንተን አስወግዶ አላህ ሌላ ያመጣ ነበር። ግን ስንወድቅ መጀመሪያ አስበን አደለም ምንወድቅ ተሳስተን ነው ምንወድቀ። አንነይተውም ምሳል ተውባም ስናደርግ በቃ ሙሉ ለሙሉ እንደማንመለስ አዝም አድርገን ነው ምንወድቀ። ግን ሰዎች በዚህኛው ወንጀል ባንወድቅ በሌላኛው ደግሞ እንሳሳታለን። ምላሳችን ባይሰት ጆሯችን ይስታል። ቀልባችን ቀልባችን የሚያስባቸው ብዙ ግን የሰው ልጅ በጣም አጅብ ፍጡር ነው። በነገራችን ላይ ሰሞኑን አንድ ጽሁፎች ዲስከስ እያደረግ ነበር ወንድሞች ጋር እና ሰው ሰድር የሚባል አለ፣ ቀልብ የሚባል አለ፣ ፉዓድ የሚባል አለ፣ ነፍስ አለ፣ ሩሕ አለ። ምንድናቸው እነዚህ ነገሮች? በጣም ዓጂብ እኮ ነው የውስጥ ያለው ፎአድ አለ ከዛ ቀልብ አለ ከዛ ሄ ደግሞ ሰድር ይባለዋል። ሰድር ላይ ያለ ያልታከመ ነገር ወንጀል፣ ሀሳብ ወደ ቀልብ እየሰረጸ ሄዳል። ሰድር ላይ እንዴት አደርገን መክመው። እንደው በቃ በጣም ተአምራዊ የሆነ ፍጡር ነው የሰው ልጅ ማለት ቀልባችንን እየተከታተል ተርቢያ ካልሰጠናት ወደ ወንጀል ስታዘነብል እየመለስናት፣ እየቀጣናት። ከሰለፎች እኮ ራሳቸውን የሚቀጧሉ። አንዲት ወንጀል ከሰራሽ ነፍሴ ይህን ያክል ጾም አስከትልብሻለሁ። ጾሙ ትዝ ሲላት ትተዋዋለች። ገብቷል። በዒባዳ ራሳቸውን እንዴት አድርገው እንደሚገሩ! ከሞት መዘናጋት ሲሰማቸው ከቀብር ሀሳብ እየራቁ ሲመጡ ቀልባቸው ድርቅ ያለባቸው ሲመስላቸው ጓዳቸው ላይ የቆፈሩት ቀብር ውስጥ ገብተው ለህድ ውስጥ ይገባሉ። ከዛ ይኸው ነፍሴ ይኸው ይኸው፣ ቤትሽ የመጨረሻ ማረፊያሽ ነው። ዝግጁ ነሽ ወይ ለዚህ? አልቅሰው አልቅሰው የመጨረሻ ዕድል ተሰጦሻል ውጪ ብለው ይሄ ሰልፍ ትሬኒንግ ራሳቸውን እንዴት አድርገው እንደሚገዙት ማለት ነው። እንደዛ እያደረግን ራሳችንን እያጸዳን፣ ከዚህ ኮተት፣ ከዚህ ቆሻሻ፣ ከወንጀል ቆሻሻ እያጠራን ራሳችንን፣ ቀሪውን ደግሞ የአላህን ጉፍራን እየለመን፣ አጠርተን ስለማንዘልቀው እንደ የኛ የሰው ልጅ ነገር እንደ ሽንፍላ ነው የሚባለው። በቃ አይጠራም። ወደ ሱ ተዋድቀ ስብር ማለትህ ብቻ ነው የሚያጸዳው። ሌላው ደግሞ በዚህ ረመዳን ማስተካከል ያለብን ነገር ወንጀልን ከመስራት ወጥተን ጥሩ ነገሮችን መስራት ራሳችንን ልናለማመዱ ይገባናል። ኸይረ ስራ መስራት ማብዛት ይጠበቅብናል። ረመዳን ነው። አላህ ስብሐነወተዓላ ኸይረ ስራዎችን በእጥፍ አባስቶ የሚቀበልበት ወር ነው። ስለዚህ የምንሰራቸው ኸይረ ነገሮች በሙሉ አላህ ዘንድ ትልቅ ደረጃ ያስገኙልናል። ለእኛም ለቀልባችን መለማመድን ይፈጥርልናል። ስለዚህ ከረመዳን በኋላ የነበረብን መጥፎ ነገር እንዳይመለስብን ለማድረግ ራሳችንን በጥሩ ነገሮች መጥመድ ይጠበቅብናል። ይህን ካ ያደረገን አላህ ሱብሃነሁ ወተዓላ የእኛን የኛን ጥያቄ፣ የኛን ጭንቀት የማያስወግድበት ምንም ምክንያት የለም። እስትግፋር ወንጀልን ያስምራል። እስትግፋር ጭንቀትን ይገላግላል። እስትግፋር የሪዝቅ በር ይከፍታል። እስትግፋር መውለድ ያልቻሉ ሰዎች እንኳ እስትግፋር ካበዙ አላህ የልጅ ሪዝቅም ይሰጣቸዋል ተብሏል። ፈቁልቱ እስተግፊሩ ረብኩም ኢነሁ ካነ ገፋራ ዩርሲል ሰማዕ ዓለይኩም ሚድራራ ምድራራ ወዩምዲድኩም ቢአምዋል ወይም ወበኔን አላህ ስብሃነወተዓላ ይጨምርላችኋል፣ በገንዘብም በልጆችም። እስትግፋር ወንጀልን ማስማር ብቻ አይደለም ያስጨነቀንን ነገር የምንገላገልበት፣ የፈለግነውን ሪዝቅ የምናገኝበት፣ የቂን ብለን አብዝተን ካልን ብዙ ፋይዳዎች ያሉት ነው ማለት ነው። አምስተኛው ቀልብን የሚጠብቅ መልካም ስራ ላይ መበረታት ያስፈልጋል። ወአትቢዕ ሰይአተል ሐሰነተ ተምሑሃ። አንድ ወንጀል በምንሰራበት ጊዜ ተሳስተን ከሰራን ወዲያው ደግሞ መልካም ማስከተል ሥራን ማስከተል እነዚህን ነገሮች ካደረግን ቀልባችን ለወረዕ ቅርብ ይሆናል ማለት ነው። ወረዕን የሚያመጣው ኸውፈላሂ ስብሓነሁ ወተዓላ ነው በዋነኝነት። ያ የአላህ ፍራቻ ቀልባችንን ከዱንያ አውጥቶ አኸራ ላይ ያስቀምጠዋል። አኸራ ላይ ሆነን ነው ሁሉን ነገር የምናየው። የምንሰራውን ስራ ሚዛናቸው ከአኸራ አንፃር ነው የምናየው። የአኸራ ሰዎች ማለት እኮ ይሄ ነው። ዱንያ ላይ እየተቀመጡ ግን ሚዛናቸው በሙሉ አኸራ ነው። አኸራን ረስተው አያውቁም። ሰሓቦቹም ረዲየላሁ አንሁም አጅመዒን ልዩ ያደረጋቸው ያኮ ነው። ዱንያ ላይ እየኖሩ ግን የአኸራ ሰዎች ናቸው። ከአኸራ አንፃር ነው ሁሉን ነገር የሚያዩት። ይህ ነገር አላሁ ስብሓነሁ ወተዓላ ነገ ይመነዳኛል ወይ ሲቀጣኛል በዚህ ስራ እዚህ እያንዳንዷን ነገር በዛ አይን የማየት እድል ይሰጣል። ኸውፈላሂ ስብሓነሁ ወተዓላ ልብ ውስጥ ከሰፈረ ወረዕ ይመጣል። ወረዕ ሲመጣ ከአላህ ሁዱዶች ወላ ተቅረቡ ያንን ነገር መሸሸት ይመጣል። የአላህ ሓድ ላይ የአላህ ድንበር ላይ አላህ ክልክል ያደረገው ነገር ላይ ቆመን አይደለም የምንገኘው። ከዛ በጣም እንርቃለን። ወረዕ ያን ስለሚሰራ ከራቅንም በኋላ እንዳኖርድም ወረዕ ይጠብቀናል ማለት ነው። ኢንሻአላህ አላህ ስብሐነ ወተዓላ የወፍቀን። ከባድ ነው ግን ከጣርን ከለፋን፣ ወለዚነ ጃሃዱ ፊና ለነህዲየነሁም ስቡለና ወኢነ አላህ ለማዕል ሙሕሲኒን፣ በእኛ መንገድ ላይ የታገሉ ሰዎችን የለፉ ሰዎችን መንገዳችን እንመራቸዋለን ብሏል አላህ። እያወቅነው የተረዳ ነው። በዚህን ቁጥር የለፋን በዚህን ቁጥር ስብሃነ ወተዓላ ከዛ ደረጃ ያደርሰናል። ኢንሻአላህ አላህ ይጠብቀን፣ አላህ ይምራን። እኛ ሜዳው በጣም ነገሮች የተበላሹበት ይመስላልና፣ ድንገት ጠልቀን ልንገባበት እንችላለን። ዳርም ላይ ልንቆም እንችላለን። እንደ አላህ ይጠብቀን ማለት የተሻለ ይሆናል። ሌላው ደግሞ በረመዳን ትልቁ ማድረግ የሚጠበቅብን ነገር ወደ አላህ መመለስ ነው። ኢስቲግፋር ማብዛት አለብን። ኢስቲግፋር በጣም ብዙ ነገሮችን ያስወግድልናል፣ ከጭንቀታችን ያላቀናል፣ ሌላ በጣም ብዙ ነገሮችንም ያስወግድልናል። ረመዳን ሲመጣ ደግሞ አላህ ስብሀነ ወተዓላ በጥሩ መንፈስ በንጹህ ልብ ሆነ መገናኘት አለብን። ስለዚህ ወደ አላህ ስብሀነ ወተዓላ ኢስቲግፋር ማብዛት ይጠበቅብናል። ከወንጀላችን ተላቀን በንጹህ ልብ ጋር መገናኘት ይጠበቅብናል። ሲኖርህ በጣም አትኩራ፣ ባለፈህ ነገር አትቆጭ፣ ባለፈህ ነገር አትቆጭ፣ አትዘን። በዚህ መካከል ሆነህ ለመኖር ምን ያስፈልጋል? ባለህ ነገር አመስግን። ለኢን ሸከርቱም። ሹክር የሚባለው ነገር እዚህ ነው። ሹክሩ ምንድነው? በምላስህም አላህን ታመሰግናለህ። ያንን አስታውሳቸው በጸጋዬ በችሮታዬ በበላእን አስታውሳችኋል። አላህ ጸጋይን ግለጽላችሁ። አላህ የዋለለንን ጸጋ ድምፅ ማውጣት ቀላል ነው። የሆነ እኮ የብሬናችን ክፍል አለ። ድምፅ ማውጣት ካልቻለም ይዘጋል። በቃ ትችልም መናገር ቀላል አይደለም። ፊደሎችን መገጣጠምና ማውራት ቀላል አይደለም። እናንተን ማየት ለእኔ ቀላል አይደለም። አፍያ ሆኜ እንዲህ ተቀምጬ የመናገር ስንቶች አሉ፣ በካንሰር እየተሰቃዩ ያሉት ዘኪሮም ቢአላኢ ወናማ ኪሮም ቢናማኢ አላኢ ወበላኢ በላኢ ደግሞ ሲመጣ ምን ይሆናል? በላኡን ሲያስታውሰው አላህ አንድን ሰው በላእን ስታስታውሰው አላህ ጥፋት ባጠፉ ሰዎች ላይ ቅጣቱ ምን እንደነበር። እኔ ሁሉ አጥፍቼ እኮ ዝም ብሎኛል፣ ትላለህ። ትወደዋለህ፣ ምሮሃል እኮ ዝም ጊዜ እየሰጠህ ነው። አልወዱት በጣም ጥልቅ የሆነ የአላህን ፍቅር አላህ ለእኛ ያለውን ፍቅር የምናውቅበት እኛም ደግሞ አላህን እንድንወደው የሚያደርግ የአላህ ስም ነው ሌላው ደግሞ አላህን ስብሐነሁ ወተዓላ ማመስገን ይጠበቅብናል አላህ ስብሐነሁ ወተዓላ ለዚህ ደረጃ ስላበቀን ስንት ሰዎች አሉኮ ጓደኞቻችን ወ አባቶቻችን ወ የሆኑ የምናውቃቸው ሰዎች አላህ ለዚህ ረመዳን ያለው ፈቃቸው አላህ ያላደረሳቸው ሰዎች ይኖራሉ እኛን ግን መርቶን እዚህ ረመዳን አድርሶናል፣ እንድንጾም ወደ እሱ እንድንመለስ ኢስቲግፋር እንድናደርግ ለዚህ ደረጃ አበልጦ አድርሶናል። ስለዚህ አላህ ስብሃነሁ ወተዓላ ምስጋና ይገባዋል። አይን ሰጥቶናል፣ ጆሮ ሰጥቶናል፣ ብዙ ጸጋዎችን በኛ ላይ አድርጓል። ስለዚህ ለዚህ ጌታ በትክክልም መመስገን ይገባዋልና ማመስገን ይጠበቅብናል። ዱኒያ አጭር መሆኗን አላቂ መሆኗን ጠፊ መሆኗን ሁሌ ለራስ መንገርና በማንኛውም ሰዓት አላህ ፊት ልንቆም እንደምንችል መረዳትና መገንዘብ መቻል ነው። ይህ እጃችን ላይ ያለን እድል ቶሎ ቶሎ እንድንጠቀም ያደርገናል። ፋይላችንን ቶሎ እንድናደራጅ ያደርጋል። ወደ አላህ ልንቀርብ አይደለም ቶሎ ስራዎቻችን እንድንጨርስ ለነገ ማለት እንድንተው፣ ምክንያቱም ነገ የኛ አይደለም። ያለፈውም አልፎ አልቅያማ ብቻ ነው የምንገናኘው። ዛሬ አሁን ነው ያለችን። እቺን ጊዜ በደንብ አግባቡ እንድንጠቀም ከሚያደርጉን ነገሮች አንዱ ምኞታችንን ማሳጠር ነው። በቃ የዱኒያን አጭርነት መገንዘብ መቻል ለራስ የአኸራን ቅርብነትና ዘለአለማዊነት መረዳት መቻል። ዱኒያ ጠፊ ነች፣ ሀላፊ ነች። በማንኛውም ጊዜ ልትቋረጥ ትችላለች። ሞት መጥቶ ቀጠሯችንን ስለማናውቀው በማንኛውም ጊዜ ሞት ሞት ሊደርስ ይችላል እኛ ጋር። እንድን ያለፉ ህዝቦችን እኮ አየናቸው አይደለም? የሄዱት አልተመለሱም። ማንም እየተረፈም አይደለም። በየጊዜው እየሸኘን ነው እና ነገ ምን ነኝ? በቃ የኔ ተራ ወረፋ እየጠበቅን ያለ ነው። ሰው እድሜው የረዘመ ወይም ደግሞ ትልቅ ሰው እየሆነ ሲሄድ በጣም ረጅም እድሜ ያለው እላለን፣ ግን እኮ እድሜው አጭር እየሆነ ነው የሚሄዳል። እየቀነሰ እየቀነሰ ወደ ቀብር እየተጠጋ ስለሚሄድ የዱኒያን ቅርበት በምን ይመስሏታል? ልክ ፀሐይ ልትጠልቅ ተራራ ላይ ሆና እንደምታያት አድርጋ አስበው። ዱኒያ ይችነች በቃ መጥለቁ አይቀርም። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ሰዎች ያድርገን። ይሄ ቪዲዮ ከተመቻችሁ ላይክ እንዲሁም ሼር በማድረግ የአጅሩ ተካፋይ መሆን ትችላላችሁ። ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሁል ጊዜ ቪዲዮ ስንለቀ ደግሞ ፊት ለፊት እንዲመጣላችሁ የምትፈልጉ ከሆነ የደውል ምልክቷን መጫናችሁን እንዳትረሱ። የቴሌግራም ቻናል ሊንካችን ዲስክሪፕሽን ላይ እንዲሁም እስክሪኑ ላይ የምትመለከቱት ነው። ገብታችሁ ፎሎ ማድረጋችሁን አትርሱ።